ሰላም ሰላም! የዩቱብ ቻናሌ ተከታታዮች በመላው ዓለም የምትኖሩ የዩቱብ ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በጣም ደህና ነኝ እኔ እግዚአብሔር ይመስገን። እንግዲህ እንደምታዩ በጣም ቆንጆ ቆንጆ ዋሽንቶችና መሰንቆዎችን ይዤ መጥቻለሁ። እንግዲህ በዩቱብ ቻናሌ ዋሽንቶችን፣ መሰንቆዎች እንዲሁም ለሌሎች በባህላዊ የዜማ መሳሪያዎችን ታገኛላችሁ። እስከ ቤታችሁ ድረስ እልክላችኋለሁ። አውሮፓ፣ እስራኤል፣ አሜሪካ አገር ውስጥ እስካላችሁበት ክልልና አካባቢ ይልካለው። የመሰንቆዎች ቦርሳም አለ፣ እንደዚህ የዋሽንቱን፣ እንደዚህ ቆንጆ ቆንጆ ቦርሳዎች አሉ አብሯቸው። እንግዲህ የዋሽንት ትምህርታችንም የመሰንቆ ትምህርታችንም አብረን እንማራለን። ላይክ ሼር ኮሜንት አድርጉ። የምትፈልጉትን ትምህርት ምን መማር እንደምትፈልጉ ጻፉልኝ። ዛሬ አምባሰልን በመሰንቆ ላሳያችሁ ነው ማለት ነው፣ ወደ ትምህርቱ።

ቻናል ተመልካቾች አምባሰልን አሁን ደርድር ያሳየዋቸው እና የተጫወትኩት አምባሰል ቅኝት ነው ማለት ነው። እንግዲህ እንዴት አድርገን ነው የምናመጣው፣ ቀስ አድርገን እያንዳንዱን የጣት አጣጣላችን ከአንዱ ጣት አንዱ ጣት እንዴት ምን ያክል እርቀት አለው፣ እንዴት ቅኝቱን በቀላሉ ነው ሲምፕል፣ በጣም ለመማር ቀላል በሆነ መንገድ አሳያችኋለሁ ማለት ነው። እንግዲህ እጃችን እንደዚህ አድርገን ከያዝን በኋላ ጣቶቻችን በምን ያክል እርቀት አምባሰልን ማግኘት እንችላለን የሚለውን በደንብ አሳያችኋለሁ ማለት ነው። ተከታተሉኝ። እንግዲህ እዚህ ጋር ትዝታ ሜጀር ላይ ባቲ ላይ ባቲ ማይነር ባቲ ሜጀር ላይ ያሳየዋችሁ ከዚህ በፊት ትምህርት አለ። ከሱ ጋር እንዳያችሁት እዚህ ጋ የጣቶቻችን እርቀቶች አሉ ማለት ነው። አሁን ለምሳሌ አምባሰልን ለማግኘት እዚ ጋ አንድ እንደሚታያችሁ ተስፋ አድርጋለሁ። አንድ እዚ ጋ ሶስት፣ በጣቶቻችን ማለት ነው። ሶስት አንድ ሶስት አንድ አንድ አድርገን ጣቶቻችን እናስቀምጣለን ማለት ነው። በደም ተረዳችሁኝ፣ አይደለ? አንድ ሶስት አንድ አንድ አንድ። መረዳት ያለባችሁ ነገር እዚህ ጋር ጣቶቻችን ከለካን በኋላ እንደዚህ ሸርተት ማድረግ የለብንም። ሸርተት ካደረግን ይፈርሳል። እንዳይፈርስ ቅኝቱን ለማግኘት እነዚህ እየው አንድ ሶስት አንድ አንድ ካደረግን በኋላ ይህኛው እንደዚህ በመገዝገዝ ማለት ነው። እንደዚህ በመጫወት ቅኝቱን ማግኘት እንችላለን ማለት ነው። ለምሳሌ ከዚህ ነው አንድ ብለን የምንጀምረው። ሁልጊዜ መነሻችን ከባዶ እናረጋለን ማለት ነው። ስናርፍም ባዶ ላይ ነው የምናርፈው። እዚህ ጋር አሁን ለምሳሌ ድምጹን አውጥቻለሁኝ። ከዛ አንድ ብያለው፣ ሁለት እንዴት ልበል የሚለውን አሳያችኋለሁ። ይኸው ለምሳሌ አንድ አያችሁ፣ ይሄው እዚህ ጋር ስለካው ተመሳኝ ነው። አንድ ሁለት ሶስት አራት አምስት መጀመሪያ ከጀመርነው ላይ መጣን ማለት ነው። ስለዚህ ከመጀመሪያ ከመጀመሪያ ከጀመርነው ላይ ከመጣን አንድ ሁለት ሦስት አራት ብለን ደ ደ ደ አለን። አንድ ሁለት ሦስት አራት አምስት ስድስት ብለን እንቆጥራለን ማለት ነው። አንድ ሁለት ሦስት አራት አምስት ስድስት አሁን እዚህ ጋር መረዳት ያለባችሁ አሁን ይሄን አሁን ቦታውን ስለማቀውኔ አዎ እዚህ ጋር አንድ ነው ሶስት አንድ አንድ ነው የአምባሰል ቅኝት ነው ይሄ እና ይሄ ስለሆነ እናንተ ግን ስትለኩ ትንሽ ከለካችኋት በኋላችን ትንሽ ዝቅ ማድረግ ራሱ የለባችሁም ከፍ ማድረግም የለባችሁም ለምን ቅኝቱ ስለሚፈርስ አሁን እንዴት ሙሉን ስኬል እንደምንደረድረው አሳያችኋለሁ ማለት ነው አንድ፣ ሁለት፣ ሦስት፣ አራት፣ አምስት፣ ስድስት። አንዱን በርስ እስኬል ሠርተናል። አሁን ደግሞ እንዴት እንመለስ? ደ ደ ደ ደ አለን አይደለ? ይሄን እንደግመዋለን ማለት ነው። ወደ መመለሻውን እንሄዳለን እንመልሰዋለን። ደ ደ ደ እንላለን ማለት ነው። አንድ ሁለት ሶስት አራት አምስት ስድስት፣ ከዛ እንመለሳለን። ስንመለስ ደግሞ እንዴት ነው የምንመለሰው? አንድ አዩ አንድ ሁለት ሦስት አራት አምስት ስድስት። ይኸው አያችሁት አይደለ መጀመሪያ ከላይ ጀምሬ ወደ ታች ከታች ደግሞ ወደ ላይ መለስኩት ማለት ነው። አልን ማለት ነው። ዋናው ግን ይሄን ስንሰራ መርሳት የሌለብን ዋናው የቀኝ እጃችን እንደዚህ የሚጫወተው ማለት ነው። ይሄው ለምሳሌ እንደዚህ አድርጌ እያለው አይደለ አያቸዋ ስትይዙ ደግሞ እንደዚህ አይደለም ምትይዙ። ትንሽ እንደዚህ ስላሽ ታረጉና በቃ 45 ዲግሪ ታረጉትና እንደዚህ ስላሽ አድርጋችሁ ታያችሁ አይደለ

ሁሉ የዩቱብ ቻናል ተከታታዮች እንግዲህ በእያላችሁበት ሰላማችሁ ይብዛ። እነዚህ አይነት ምርጥ ምርጥ መሰንቋዎች በተለይ እነዚህ መሰንቋዎች ኤሌክትሪክ ሲስተም ያላቸው በንጹህ ዋንዛ እንጨት የተሰሩ ኤሌክትሪክ ሲስተም ያላቸው ብረት መቃኛ ያላቸው ናቸው። እስካላችሁበት እስከ ቤታችሁ በራፍ ድረስ ሀገር ውስጥም ሀገር ውጭም እስካላችሁበት እልክላችኋለሁ። መኳንንት ነኝ ከባህር ዳር። እንግዲህ ዩቱብ ቻናሌ ሼር፣ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ብዙ መሰንቆ ትምህርቶችን የተለያዩ የዜማ አቀላለጾችን መሰንቆ እንዴት መማር እንዳለባችሁ፣ ዋሽንትን እንዴት መማር እንዳለባችሁ አሳያችኋለሁ። ስለ ተከታተላችሁኝ አመሰግናለሁ። ክብር ይስጥ ልኝ